ቅልሽ ጓደኝነት ግጥሜ ቀጣዩን እስከ ፍጻሜው ጓዴ እንደምናለሽ ከጠየቅሽኝ ብለሽ መባባሉ ከከረመ እንቆቅልሽ ከሆነብሽ በወሰደን ጋሪ ባነጎደን ሐሳብ የኋሊት ወደፊት እስኪ ለመለስሽ የአነቃሽኝ ተነሳ ተነሳ ደውል ተደወለ ዐይነ ዘኪለርን የተተቃቀስ ነው እየተሽኮረመም የተሳሳም ነው እቃቃ ጨዋታ እንደ እናት እንዳባት ገጸ ባህሪውን ገና በልጅነት ትዳር እንደ ተቋም የተሟርንበትን ቱ ተብለን ያቺ ምራቅ ሳደርቅ ተልእኮ የፈጸምን ብይ፣ ጉድጓድ፣ ጠጠር፣ ቆርኪ፣ ልጣጭ ላጥ እጅ ሥራ፣ ሸክላ፣ ሽጉጥ ቀበቶውን ውዴ ውዷ ውዱ አስታወሽው ያንን በጨለማ እንደ ጭራቅ ማክስ አድርገን አላፊ አግዳሚውን ያስደነገጥ ነው። ተንኮል ወይስ ደስታን የቱን ነው? እኔ ወይስ አንቺ እንጠየቅ። ማን ነው ጓዴ? እንደምን አለሽ ከጠየቅሽኝ ብለሽ መባባሉ ከከረመ እንቆቅልሽ ከሆነብሽ በወሰደ ንጋሪ ባነ ጎደን አሳብ የኋሊት ወደፊት እስኪ ልመልስሽ። ጓዴ እኛ እኮ የዋህ ነበርን ደንታ ቢሶች የምንመስል የማስቲካ ልጣጭ እንደ ሀቅ ገንዘብ የምንፈትል ሰብአዊነት ክብርን የሀገር ፍቅርን እየኖርን እንኳን ያልጠገብን ተቆንጠጠን ያደግን ማልቀስን አልቅሰን ባስከፉን ያልተከፋን በእንባችን ሳቅ ይቋጠርን ስንፈታው ሳቅ ይፈታን። ውዴ ውዱ ጓደኜ እስቲን ጠይቅ ከፈጣሪ የለመኑትን ከማይነሳው ከማይነፍገው ደግሞ ባይሰጥ ያን ልጅነት ጸጋችንን ስጦታውን ህገጎቹን ህገጋትን አያዛባው በህሊናችን ለዘላለም አያጥፋብን ትዝታዬን ትዝታሽን ከትዝታው